12 ቁጥር 23 ላይ ታገኛላችሁ። እግዚአብሔርን መዳፈር ዘመን ያሳጣል። አሁን ለምሳሌ ይሄ አመት ሲመጣ እንደ ስጦታ እንድናየው የምፈልገው እግዚአብሔር ብዙ የሚያመሰግነው ሰው በእጁ የሚጨንበጥ ወይ ሀብት ወይ ጤናው ሲመለስ ወይ በሆነ ነገር ነው። ግን ዘመን ትልቅ ስጦታ ነው። ስለዚህ አሁን ለእነዚህ አውሮች ክርስቶስ ምንድን ነው የሰጣቸው? ምንድን ነው የሰጣቸው? እስኪ ደርሱ ድረስ ምን ሰጣቸው? ጊዜ ሰጣቸው። ውድ ስጦታ ነው። እግዚአብሔር ቁሞ ሲቆያቸው፣ አስቡልኝ። አሁን እነዚያ ሰዎች ምን የሚሰማቸውን እረፍት አስቡልኝ። ሮጠው ሲሄዱ፣ ቁሞን ሲቆያቸው፣ ሳያጡ ሲቀሩ እግዚአብሔር እኛን ብዙ ቀን ቁሞ ቆይቶናል። እኛ በዚያው ካልቀረም በስተቀር ምንድን ነው የሚያስቀር ሲባል፣ ከመንገድ የሚያስቀር የሚያስቀስፈን እግዚአብሔርን መድፈር ነው። ይሄ መድፈር አንደኛው የእግዚአብሔርን ምስጋና ለራስ መውሰድ ነው፣ አንዱ ድፍረት አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ያለው ሄሮድስ የሚባለው ሰው ነው። ሄሮድስ ንጉሥ ነው። ቅዱስ ጴጥሮስን ካሳሰረው በኋላ መልአኩ ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስ ከታሰረበት እኔ ከአንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ። እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንን የሚለው እንኳን እኔና እናንተን ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታ እንዴት ይረሳናል? እንዴት ይተወናል? እዚህ ነው አረሳሽ ከቶም ቢሆን አልቀርሽም እጄ መዳፍ ቀርጬሻለሁ የሚለው ችንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ከዚህ ጋር አብሮ ነው የሚሄደው። እኔ ከአንተ ጋር እሄዳለሁ አሳረፈህም አለ እኮ የሚለው ለዚህ ወገኖቼ፣ የእግዚአብሔር ሰዎች ስንሆን ለመኖኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶ እንዲሆን በመጽሐፍ አየረ በአባቶቻችንም አልሰማንም። እኛ ምን ብቻችንን የሆን እየመሰለን የተሸበርን እኛንን ብቻችንን የሆን እየመሰለን የደነገጥ ነው። እኛንን ምን ዱብድ ያደረሰብን እየመሰልን የታወቅ ነው እንጂማ ዚአብሔር ፍጥረቱ ረስቶ ያውቅ። በዘመናችን የሆነ ታሪክ ነው የምነግራቸው። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ ኖራለሁ ብላ ከገጠር ይዛ መታለች። ስራ ቢፈለግ የለም። አንድ አመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛን ስናወራ፣ እንግዲህ አንድ አመት ከስምንት ወር ገመና እንደብቄ እናት አባቴን በቀንም አንድ ቀን እየመገብ ካኑሬ ያለው የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝ፣ አበድሩኝና ወደ አረብ አገር ትሰደዳለሁ አለች። ታይብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሀብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየ አንድ እግሯ በራሱ ሶስት ሰው አይነ ሰው መብጠቱ። ሆስፒታል ስትመላለስ ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ፣ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይሽ አዳያዥ ከኛ ጋር ካልሆነ ግን ወደ አገርሽ ሂጂ የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ ሁለት ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለውበት ቦታ አክሱምም እያለው እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር ሚሄድ። አሁን ግን ባለውበት ጸበል የለም። በአንቺ ማይፀን ውስጥ ዘጠኝ ወር ከስድስት ቀን ኖሬ ያለው የአንቺ ስጋ ማለት የእኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልዕኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ በአንቺ ስጋ እመቤቴ ኔና ጥምቃት ትፈውሰኛለች። አምናት አለው ሂጂ አለች። ለካ እናትየ እግራቸውን ያማቸው እሳቸውም ጳጉሜ አንድ ሁለት ሶስት ሁለት ሺ አስራ ሶስት ዓመተ ምሕረት ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ይቺ ጥምቀት የኔ ጥምቀት አይደለችም ልጄ ባለችበት ቦታ አጥምቂልኝ ትላለች እናትየ። ገባች ተጠምቀው ሲወጡ ሶስት ቀን ነው ተጠምቀው የወጡት። ደውልልኝ አሉ። ዶክተሩ ለቀን ቀርቶሻል ብሏል። እናትዬ ሶስት ቀን የተጠመቁት ሲደወል ልጅቷ ዝልፍልፍ ብለ ወድቀ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመስል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የአስራ ስምንት ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይህ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትለዋለች። አንቺም ካላውቅሽ እኔ ምን አውቃለሁ ይላታል። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ህክምና ገባ። ልጅቷን አምጡ ይላል። ይኸውኔ ነ ትላለች። እባክሽ አስቀልጅብኝ፣ ልሰራ ነው ያለሁት እኔ ልጅቷን አውቃታለሁ። ኪዶ ይሄን ያለው ደግሞ አንዲህ ነው። አንቺ ደግሞ ሳይሽ አዲስ ህፃን ልጅ ነው የምትመስይው። ልጅቷን አምጪ አላት። አይኔ ድኝ ነው አለች። እንዴት ሆኖ ተጠምቄ ኬት አምጥተሽ ጸበል፣ አረብ ሀገር አይደለም ወይ እያለሹ ኬት አመጣሽ? አይ እናቴ ተጠምቃልኝ እናቴ ልትጠመቅ ስትገባ ወላዲት አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰው እናቴ እረጦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለው። በእውነት ድመሸን አንድ ኮነማ እኔም እኮ አስራ ሰባት ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒንና ሶስት መርፌ እየተወገው ነው አስራ ሰባት ዓመት የገፋውት። እባክሽ ሀገር እሹ ሰጅኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ አስር ሰዓት ላይ ነው። ማታ አሁን ወስዳችሁ ካላጠመቃችሁኝ አለ ብንለው ምንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋም ለሊት ዘጠኝ ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደግሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን ጀመረ። ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁ ውሰዱኝ። ከውስጥ የጥቁር ነገር እየጮህ ሲወጣ ይቻለው እንደ ጉን ደመና ወጥቶ ሲወጣ ይቻል ውሰዱኝ አለ። ሆስፒታል ተወሰደ፣ ምርመራውን ጠበቀ። ሲመጣ ካንሰር የሚባል የለብም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? አስራ ሰባት አመት የተያዝኩትን እንዴት የለም ትሉኝ አላችሁ? አለ አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብም ተባለ። አሁን ግብፅ ቤተ ክርስቲያን እዛው ተጠምቆ ሚስቱም ሶስት ልጆቹን ተጠምቆ ያገለግላሉ። ቅዱስ ዮሐንስ አፈወርቅን የሾመው ቅዱስ ዴሜጥሮስ ዛንጾኪያ ቅዱስ ገብርኤል ወደ ድንግሊቱ ሲላክ የተሰጠውን መመሪያ እንዲህ ይገልጸዋል። እግዚአብሔር ገብርኤልን እንዲህ ሲላከው፣ ታናሽ ብላቴና ናትና እንዳታስደነግጣት፣ ፍርሃትንም ልትሸከም አትችልም በዘካርያስ ላይ እንዳደረግከው የቅጣትን ማስጠንቀቂያ በእርሷ ላይ እንዳታደርግ፣ በደስታና ሐሴት ሆነ ተገለጥላት። በእርሷ ላይ ስለሚሆነው ስለ እኔ ክብርም ንገራት አለው። ቅዱስ ኤፍሬም ሶሪያዊ በመገለጡ እንዳያስደነግጣት በሽማግሌ አምሳል ተገለጥላት ሲል፣ ጨርሶ ምድራዊ እንዳይመስላት ግን መልኩ ብርሃናዊና መላካዊ መሆኑን ሁሉም ሊቃውንት ይስማማሉ። ቅዱስ ገብርኤል ወደዚች ብላቴና ለመግባት የተጨነቀውን ያህል ወደ ባቢሎን እሳት ለመግባት አልተጨነቀም። ያናግራት የተላከባት ድንግል በእድሜዋ ትንሽ ናት፣ በክብሯ ግን ትልቅ ናት። ፈጣሪ ለማደሪያነት የመረጣት ይቺ ድንግል እንዴት ያለች ትሆን? ምድርን የሚያረሰርሰውን ንጹሕ ዝናብ የምታስገኝ ታናሽ ደመና እንዴት ያለች ናት? እድሜን የሚያሳጥር ነገር ምንድን ነው? የመጀመሪያው እድሜን የሚያሳጥር ነገር እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር እድሜ ያሳጥራል። የሐዋርያ ሥራ ምዕራፍ 12 ቁጥር 23 ላይ አገኝታላቸው። እግዚአብሔርን መዳፈር ዘመን ያሳጣል። አሁን ለምሳሌ ይሄ ዓመት ሲመጣ እንደ ስጦታ እንድናየው የምፈልገው እግዚአብሔር ብዙ የሚያመሰግነው ሰው በእጁ የሚጨንበት ወይ ሀብት ወይ ጤናው ሲመለስ ወይ በሆነ ነገር ነው። ግን ዘመን ትልቅ ስጦታ ነው። ስለዚህ አሁን ለእነዚህ አውሮች ክርስቶስ ምንድን ነው የሰጣቸው ምንድን ነው የሰጣቸው? እስኪደርሱ ደርሶ ምን ሰጣቸው? ጊዜ የሰጣቸው ውድ ስጦታ ነው። እግዚአብሔር ቁሞ ሲቆያቸው አስቡ። አሁን እነዚያ ሰዎች የሚሰማቸውን እረፍት ንረፍት አስቡ። ሩጠው ሲሄዱ ቁሞን ሲቆያቸው ሳያጡ ሲቀሩ እግዚአብሔር እኛን ብዙ ቀን ቁሞ ቆይቶናል። እኛ በዚያው ካልቀረም በስተቀር ምንድነው ነው የሚያስቀር ሲባል ከመንገድ የሚያስቀር የሚያስቀስፈን እግዚአብሔር መድፈር ነው ይሄ መድፈር አንደኛው የእግዚአብሔርን ምስጋና ለራስ መውሰድ ነው። አንዱ ድፍረት አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ አስራ ሁለት ቁጥር ሀያ ሶስት ላይ ያለው ሄሮድስ የሚባለው ሰው ነው። ሄሮድስ ንጉሥ ነው። ቅዱስ ጴጥሮስን ካሳሰረው በኋላ መልአኩ ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስ ከታሰረበት እኔ ከአንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? የዚህ ነው አረሳሽም፣ ከቶም ቢሆን አልቅልሽም፣ እጄ መዳፍ ቀርጬሻለሁ እና ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? እንጂ ምንኛ የሚያጽናና ቃል ኦርቶዶክሳዊ ከዚህ ጋር አብሮ ነው የሚሄደው። እኔ ከአንተ ጋር ይሄዳለው አሳረፈህም አይደል የሚለው። ለዚህ ወገኖቼ፣ የእግዚአብሔር ሰዎች ስንሆን፣ እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አየራ በአባቶቻችንም አልሰማንም። እኛ ነን ብቻችንን የሆን እየመሰለን የተሸበር ነው። እኛንን ብቻችንን የሆን እየመሰለን የደነገጥ ነው። እኛንን ምን ዱብ ዕዳ የደረሰብን እየመሰለን የታወቅ ነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ በዘመናችን